ይኸው እዚህ ጋር ለምሳሌ መጽሐፈ መሳፍንት መጽሐፈ መሳፍንት ማን እንደ ጻፈው አይታወቅም። ለምሳሌ መጽሐፈ መሳፍንት ማን እንደ ጻፈው ምንጊዜ እንደተጻፈ በእርግጡ ባይታወቅም እንኳን እርግጡ አይታወቅም። አንደበ ሁለተኛ መጽሐፍ አስቴ ያው ለምን አለ የጻፈው ማን እንደሆነ አይታወቅም። ብዙዎቹ እንደዚያ ብዙዎቹ ልክ መጽሐፍ ቅዱስ ላይ ይዘቱ አሁን እኮ ስላልገባህን፣ የአንተ ጉዳይ አላቅም። ስለአንተ ሳይሆን ስለእኔ ላውራና አንድ ነገር እኔ ለምን እንደተቀበልኩት ልንገርህ

አሁን መጽሐፍ ቅዱስን ቤዝ አድርገን ነው ያወራነው እና ሊትራሊ ወይ መጽሐፍ ቅዱስን ቶታሊ አትቀበለውም ነው ወይስ አታምንበትም ጭራሽም ነው፣ አለበለዚያ ደግሞ መጽሐፍ ቅዱስ ላይ እንደዚህ እንደዚህ አለ እንደዚህ የሚለው እንደዚህ ስለሆነ በዚህ መንገድ ነው የተረዳሁት ነው ብለህ ነው ያሰብከው ለማለት ነው ያልገባኝ። ዋትስ ዘ ሪዝን አሁን እኔ እናንተ በመጽሐፍ ቅዱስ ላይ ስናወራ ምንድን ነው ያንተ? አንተ ለምንድን ነው የምታወረው? በቃ አሁን ጥሩ ጥያቄ መሳ ጥሩ ጥያቄ ነው። ምንድን ነው እኔ ኢብራሂም ባይብልን ብለን የማልቀበለው ሙሉ በሙሉ አይደለም። ለምሳሌ እስራኤል ወይ ስማ አምላካችን ያህዌ አንድ ያህዌ ነው የሚለው አምላክ አንድ እንደሆነ እቀበላለሁ። ባይብል ላይ አንድም ቦታ ከአብ ውጭ አምላክ እንደሌለ ይመሰክራል። ይህን እቀበላለሁ። አብ ማለት አስገኝ ነው። ራሱ ሲጀምር ምን አለ ቆሮንቶስ ምዕራፍ 8 ቁጥር አራት እና ስድስት ላይ ካንዱን በቀር ማንም አምላክ እንደሌለ እናውቃለን። እሱም ማነው አለ ስድስት ላይ ነገር ሁሉ ከእርሱ ነው አንድ አምላክ አባልና ኢየሱስም ሲናገር ማርቆስ ወንጌል ላይ ይህንኑ ነገር የዘዳግም 6 4 ላይ ያለውን ኮት አድርጎ ከፊተኛ ከትእዛዛት ሁሉ ፊተኛ የቱ ማንኛ የቱ ናት ብሎ ተብሎ ሲጠየቅ እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው የሚል ነገር ተናገረ። አንተ አንተም በፍጹም ልብ በፍጹም በቃ ይሄን ተገዛ ይሄንን አምላክ አንድ ነው ወይስ ኦኬ ስለዚህ አሁን ምን ይላል ኤፌሶን ምዕራፍ አራት ቁጥር ስድስት ላይ በሁሉም የሚኖር በሁሉም የሚሰራ የሁሉም የሁሉም አባት አንድ አምላክ የሁሉም አባት አለ ያ አባት ማለት አስገኙ ለሁላችን አንድ አምላክ ያለን አይደለምን አንድ አምላክ እሱ ይፈጣ አንድ አባት ያለን አይደለምን አንድ አምላክ እሱ የፈጠረን አይደለምን ይላል ሚልኪያ ጸሐፊ ማለት ምዕራፉ ለቁጥር አስር ላይ ስለዚህ ይሄ አንዱ አምላክ የሁሉም አምላክ የሁሉም አባት የኢየሱስም አምላክ የኢየሱስም አባት የሰዎች ሁሉ አምላክ የሰዎች ሁሉ አባት መሆኑ ከተናገረ አስገኝ ፈጣሪ አምላክ ከሆነ ከተናገረ መጽሐፉ ይሄንን ቁርአን ኮንፊርም ያደርግልኛል። ባጭ ቁርአኔ ኮንፊርም ያደርግልኝ ወኢላሁኩም ኢላሁ ዋሂድ ኢላ አምላክ ታራ ቆይ አስተርሰ አምላካችሁ አንድ አምላክ ነው በማለት ነው። ስለዚህ የአንድ አምላክ ያለው እውነተኛው አምላክ እሱን በማምለክ አዎ አቀበለዋለሁ በዚህ ጉዳይ። ከዛ በተረፈ ግን ዝም ብሎ ከቁርአን ጋር ተቃርኖ የሚመጡ ነገር ለምሳሌ ኢየሱስ መሰቀል አስመልክቶ አንተ ምትለው ወደፊት ይፈርዳል ምናምን፣ እነዚህ ሁሉ መጽሐፍቶቹ ራሱ ማን እንደጻፋቸው ስለማይታወቁ አንዳንድ ሁነታዎች እንኳን ቢኖርባቸው መጽሐፎቹን ውድቅ አደርጋቸዋለሁ። ለምን አላህ በቁርአን ላይ ስለነገረኝ። በሱረቱ በሱረቱል ኢምራን ምዕራፍ 3 ቁጥር 71 ላይ የመጽሐፍት ሰዎች ሆይ ለምንድን ነው እውነትን በውሸት የምትቀላቀሉት? እናንተም የምታውቁ ስትሆኑ እውነትን ለምን ትደብቃላችሁ? በመጣላ አላህ ይናው። ስለዚህ ያን ያለው ነገር ወራጅ ኦኬ። ሶ ዮል ማይ ኳስቲን ኢን ብሮገን። ሶ በዝ አው ባይብልን በዝ አርገን ወራናው ነው። ኦኬ። ሶ በዝ አርገን ስካወራን ድረስ እንዴት ላይክ ሌሎቹን መርጠን ነው በቃ። አሁን አንተ የተረዳው ምንድን ነው ቁርአንን ተቀብዩአለው ግን ደግሞ መጽሐፍ ቅዱስን ስፈትሸው? ቁርአን የሚለውን ፕሩፍ የሚያደርግልኝን ፓርት ተቀበላለሁ። ሌላው ደግሞ ከቁርአኑ ውጭ ደግሞ የሆኑ ነገሮች ሲያወራ አይመቸኝም ነው መሰለኛ። አለከም እንደዛም አይዲያ አንድ ቤዝ ላይ ሆነን አንድ አይደለም። እኔ አሁን ለምሳሌ ለምንድን ነው ኔ አሁን የአንተን ሀሳብ ነው የተረዳሁት። እኔ ደግሞ ለምንድን ነው እንደአንተ በአንተ ሂሳብ ላይ እንዴት ነው ለምንድን ነው ያልተቀበልከው ብትለኝ እንትን ምናምን አይደለም የእኔ ሀሳብ ነው፣ ሀሳቡን ነው የምነግርህ። ልክ አሁን ስለ ኢየሱስ ክርስቶስ የምንነጋገር ከሆነ ኢየሱስ ክርስቶስ በነበረበት ዘመን ያወሩ ከእሱ ጋር አንድ ላይ የነበሩ ዊትነስ ናቸው ያይን ዊትነሶች ናቸው ነገሩኝ። ስለዚህ እሱን ነው የምቀበለው። አንድ አንድ ቢዝነስ ነው። በሙሉ በሙሉ እነዚህ በሙሉ ሐዋርያቶቹ አንዱ እኛ ማን በምን በየትኛው መጽሐፍ ነው? በራሱ በወንጌል ማን የጻፈው ዮሐንስ መረጃ ምን ማለት መረጃ? ስትል ያልገባኝ መጽሐፍ መረጃ ይገባ ዮሐንስ ዮሐንስ ወንጌል ተብሎ የምስክርነት የዮሐንስ ምስክርነት የባይብል መረጃ ለሚቴ ልዩ ለሚቴ ልዩ የባይብል መረጃ ማለት ነው። ባይብሊካል በጣም አሪፍነቱን ልንገርህ፣ እኔ ያው በጣም ያሳመኑኝ ነገሮች ልንገርህ። ከታሪክ ከታሪክ አሁን አንተ እንደምትለኝ እኔ ማምኖን እንደሱ ነው። ምን አይነት መረጃ ልስጥ? በወቅቱ አልነበረ፣ እንዴት ዮሐንስ ለመጻፉ መረጃ አስተ ዮሐንስ ለጻፋው ራሱ ሜንሽን አያረግም። መረጃ የለም። ስለ ዮሐንስ አይደለም እኮ መጽሐፉ። ለዛ እኮ ነው። በቃ እኮ የለም እኮ ማን እንደጻፈው አይታወቅም። እንደ ሌሎችንም እነ ማቴዎስንም ብትል እነ ሉቃስም በወቅቱ የነበሩት ተናግሯል እኮ አሉ። እንደዚህ ይጠየቀው እገሌ ሐዋርያ መረጃ ኦኬ። ከአስራ ሁለቱ ሐዋርያት ውስጥ እኔም አንደኛው ማቴዎስ አንደኛው ማን ያለው ማለት

ይሄ ይህ ምን መሰለ፣ ጂሰስ ሴሚናር ወዘ ግሩፕ ኦፍ አባት 50 ቢብሊካል ክሪቲሲዝም ስኮላር አምሳ የክሪቲሲዝም ስኮላሮች ናቸው የጻፉ ይህንን መጽሐፍ እና ምን ይላሉ መሰለ፣ ን ጎስፔልስ ኦሪጂናሊ ሰርኩሌትድ አናኒመስ፣ ያለ ጥራሽ አናኒመስ አይታወቁም ማን እንደሆኑ ጸሐፊያቸው፣ ውተርሽፕ አይታወቅም። አውቶሪቴቲቭ ኔምስ ዌር ሌተር አሳይንድ አለ ከሆነ ጊዜ በኋላ ነው ስም የተሰጣቸው። ራሱ ማን እንደጻፉ አይታወቅም። አሳይን ቱ ዘም ባይ አንኖን ፊገርስ በማይታወቁ ሰዎች ኢን ኤርሊ ቸርች ከቸርች ፋዘር ሶች ማለት አንደኛው ተነስተው ነው በቃ አንዳቸው ተነስተው የሰጧቸው። ኢን ሞስት ኬዝስ አለ ዘ ኔምስ አር ጌስ ጌስ ናቸው ግምቶች ናቸው። ኦር ፐርሃፕስ ዘ ሪዘንት ኦፍ ቾይስ ዊሽ ምናልባት ሊሆኑ ይችላል ተብሎ ነው የሚገመተው አይደል ለምሳሌ ደግሞ ለስተላ ለምሳሌ ማቴዎስ ወንጌል ነው። ማቴዎስ የማቴዎስ ወንጌል ደግሞ ለምሳሌ ምን አለ፣ ኦተርሺፕ አለ ወንጌል ጎስፔል ኦፍ ማቲው ኢዝ ቴክኒካሊ አናኒመስ አለ፣ አይታወቅም አስ አር አዘርዝ ጎስፔልስ ሌሎቹ ጎስፔሎች እንደሆኑ የዚህ ጸሐፊ ኦተርሺፑ ማን እንደሆነ በጨራሽ የሚቀርብ በተለያዩ መረጃዎች ማወቅ የምችልበት መረጃዎች አሉ። ለምሳሌ ለምሳሌ ከተጻፉ ታሪክ ውስጥ ከጻፉ ታሪክ ውስጥ ተነስተ ገብቷል። አሁን ለምሳሌ ለምሳሌ ጴጥሮስ ማን ነበሩ? ጴጥሮስ ደብረ ዘይት ተራራ ላይ የወጡት ሶስት ናቸው። ያዕቆብ፣ ጴጥሮስ ራይት እንደ ዮሐንስ መሰል ሶስቱ ናቸው። ስለዛ ታሪክ ሊያወራ የሚችለው ከሶስቱ አንዱ ነው። እንዲህ እኔ እንትና እንትና ወጣን ካለ አንደኛው እሱ ነው ማለት ነው። መረጃ ኦኬ። እሺ ይህን በአጠቃላይ መረጃ እንትን ብዬ ነው። ይሄ ከሆነ ችግር ነው። ግን አሁን ያንተ ይሄን አይደለም ችግር። አሁን እነሱ ቢጽፉ ብሊቭ ዛ እነሱ ቢጽፉ የጻፉት ትክክል ነው ብለህ ታምናለህ። በቃ ስለማይታወቅ ነው። ማይታወቅ ነገር ሊሆን አይችልም። ካልሆነ በኋላ ሊሆን አይችልም። ኦኬ ሎክ ሌላኛው አሁን ደውል ብዙ እንትን አለ። አሁን እንደዚህ ስትል ለምሳሌ አንድ ሰው ነው ያመጣው ብለህ፣ እነሱ አሁን ፕሩፍ ባደርግልህ ማን እንደጻፈ ጽሁፍ ፕሩፍ ባደርግልህ ታምነዋለህ ወይ ነው ትቀበላለህ? እንኳን እኔ እንኳን እኔ ይቅርና አሁን ያሳየው መረጃ ይቅርና፣ አዲሱ መደበኛ ትርጉም ምን ሂድና ግባና እንደው ስለ ጸሐፊዎች፣ አንድ እርግጠኛ ጻፊ የለም። አንድ ምናልባት የጳውሎስ መልእክቶች ጋር ምን ይስባል እሱ ነው መጻፍ እኮ ነው። ታዲያ በተለያየ ዘመን የተጻፈ የተለያየ ሰው መጻፋቸው እኮ ነው ጥቅሙ። ወንዲ ጻፈው ሴት ጻፈው በምን አውቃለው? መጽሐፍ እኮ እና ያየነውን ነው። ባይዘ አክቹዋሊ በጠቃላይ በጠቃላይ ደግሞ አንድ ነገር ደግሞ ሌላኛው ደግሞ ህይወት ነው የሚኖር ህይወት ነው። እና ምንጩ ካላወቁት አንተ አሁን ለምሳሌ ስለዚህ ምንጩ ላይ ነው ችግር፣ ምንጩ ላይ ነው። በሽታ ያዘ፣ በሆነ ኪኒን መንገድ ላይ አገኘህ፣ ዝም ብለህ አንተ ትውጠዋለህ አይ መድኃኒቱ ኮና መቼም፣ በሽታዬ ከመድኃኒት ከበለጠ ምንድን ነው? በሽታዬ የሚገድለኝ ከሆነ መንገድ ላይ አይደለም፣ ጣራ ላይም ባገኝ ዝም ብዬ መድኃኒት ልጠቀም ስላለ ቢካዝ፣ አይ ሊትራሊ ዳይድ። በቃ ሞት የሚጠብቀኝ፣ ከሞት በላይ ምን አዲስ ነገር አለ አም

ከመሄዱ በፊት ቅድም ዮሐንስ አንዳንድን ሲጠቅስ ስለነበረ ያው እነሱ እንደሚሉት ዮሐንስ ነው የጻፈው፣ ነው የሚሉት። ስለዚህ እዛ ጋር ቃልን እግዚአብሔር ነበረ ብሎ እየጠቀሰ ያለው ዮሐንስ ነው እና እግዚአብሔር ነው እያለ ያለው ዮሐንስ ከሆነ ስለዚህ ዮሐንስን ቃል አምኖ ነው ቃል እግዚአብሔር ነው እያለ ያለው። እንስማማው ችግር የለም ዮሐንስ ቃልን እግዚአብሔር ብሎ ከጠራው ቃል እግዚአብሔር ነው ብሎ የሚያምን ከሆነ እስቲ ከተመቸህ መጽሐፈ መሳፍንት ምዕራፍ 13 ላይ ክፈትስ ላስቸግርህ ካፈለ እሺ መጽሐፈ መሳፍንት እሺ መሳፍንት መሳፍንት መሳፍንት መሳፍንት መሳፍንት መሳፈ መሳፍንት ምዕራፍ ስንት እ 13 ቆይ 13 መሰለኝ። አዎ ማልጀቹ የእግዚአብሔር መልአክ ዳግመኛ ለማኑኤል እና ለሚስቱ አልተገለጠም። ያን ጊዜም ማኑኤል ይላል ለማኑኤል እሺ፣ ለማኑኤልና ለማን ነው? ያን ጊዜ ማኑኤል የእግዚአብሔር መልአክ መሆኑን አወቀ። ማኑኤልም ሚስቱን እግዚአብሔርን አይተናልና ሞት እንሞታለን አላት ይላል። መልአኩን ማን ብሎ እየጠራው ነው? እግዚአብሔር ብሎ እየጠራው ነው። ያ ኪሩቤል አለ ኪሩቤል ወይ ወይዮፋ የእግዚአብሔርን መልአክ እግዚአብሔር ብሎ እየጠራው ነው። እዚህ ላይ ባይብል ላይ እንደተነጋገርነው የመጀመሪያ የእግዚአብሔር መገለጥ ኢየሱስ ክርስቶስ ከመምጣቱ በፊት ቃል ነበርና ቃል እያለ ለአዳምንም ሲያናግረው የነበረው ቃልም ይፈልገው ነበር። ኮቴም ሰሙ እያለ ምናምን ያወራ ነበረ። አብርሃም ጋርም አለ። የተለያዩ ነገሮች አሉ። በዚህ ጉዳይ ላይ ከክርስቶስ መምጣት በፊት የነበረ እንትን ነው እና ሰዎች ኮንፊውዝድ ሆነ ነበረ። ይህንን አገላለጥ ይህን ስለማይሉ ማለት ነው። ምንድነው የመጀመሪያው እንትን ከሰዎች ጋር ያለውን ዲል በሙሉ አሁን በልጁ ፈጠረ ምናምን ካለ በኋላ ቃል ሁሉን ነገር ከሰዎች ጋር ያለውን ኮሚኒኬሽን በአጠቃላይ የሚያደርግ የነበረው ቃል ነበረ። ስለዚህ አሁን ቅድም እንዳልከው መጀመሪያ ላይ እንዳነሳው አብርሃም እኔ እኔ ነበርኩኝ ሲላቸው ከአብርሃም የተቀበለው እንትን እኔ ነበርኩኝ ሲላቸው በአብርሃም ዘመን እሱ የሚያወራው ስለ ስለ አሁን ስላለው 50 ዓመት ያን ሞላው ልጅ ደሞ አብርሃምን እኔ ነኝ ምናምን ይላል። እንደ ያሉት ፓርት ላይም በፊት እንደነበረና እሱ ኮሚኒኬት እንደሚያደርጋቸው እንደነበረ ነውና በዛ ነው የሚታየው። እንደዛ ነው የሚታየውና አንዴ መልአክ አንዴ እንደዛ ይላሉ ይጻፍ ነበረ። ግን ባይብል ሊትራሊ የባይብል አጻጻፉ ራሱ እንትኑን ብታየው ታሪኩ ታሪክ አለ ውስጡ የሰው ንግግሮች አሉ። ሰው የሚናገሩት ንግግሮች አሉ። የሰው ፍላጎቶች አሉ። የሰው ኃጢአቶች አሉ። ጻድቅ ያልካቸው ሰዎች ኃጢአቶችም ጨምሮ ይጻፋል። ሁሉም ይሄ በሊትሬሲ በሙሉ በታሪክ ውስጥ ስለ መሲሁ ማንነት እየተናገረ የሚያልፍ ነው ነው እያንዳንዱ ጉዳይ ከመሲሁ ጋር የሚገናኝ ነው እና

ቆይ እንደ መልሼ በደንብ ለይውና የእግዚአብሔር መልአክ ሴቲቱን ተገልጦ እንደዚህ አላት። እናሆም አንቺ መካነሽ ልጅም አልወለድሽም፣ ከላይ ጀምላን ስታው ልጅም አልወለድሽም፣ ነገር ግን ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። ሰው አሁንም ተጠንቀቂ ወይን ጠጁን የሚያሰክርም። አሁን ይህንኛው ይህንን የቱ ጋር ታገኘዋለህ? የእንትን ጋር ታገኘዋለህ ሉቃስ ላይ ልጅም ትወልጃለሽ ትጸንሻለሽም እያለ ለመቤታችን የሚያወራው እና ድምፅ ጠራጊው ደግሞ የሚባለው ዮሐንስ፣ ለዮሐንስ የታዘዘውን ትእዛዝ መጠጥ እንዳይጠጣ ምንም እንዳይል የሚለው ማለት ነው። እሱን ታገኛል። የእሱ ሪፍሌክሽን ነው። ይህንኛው ጥላ ነው ማለት ነው። ለዛኛው ለአዲስ ኪዳኑ ጥላ ነው። ከብዙ ዓመት በፊት ይህንኛው ታሪክ ሲነገር፣ ለዛኛው ጥላ ነው። እንደዛ ነው የሚተረጎመው፣ ነው ትርጓሜ መጽሐፍ።